የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ዛሬ ምሽት ላይ ይደረጋል። ፒኤስጂ ከኢንተር ሚላን ማን የሚያሸንፍ ይመስላችኋል? ግምታችሁን በሐሳብ መስጫ ሳጥን ውስጥ አኑሩልኝ። የብሩኖ ፈርናንዴዝ፣ የሉዊስ ዲያዝ ጉዳይ በስፋት እየተወራ ይገኛል። እነዚህ ሁለቱ ተጫዋቾች ወደ ሳዑዲ አረቢያ ሊያምሩ ይችላሉ የሚሉ መረጃዎችም አሉ። የእነዚህ ተጫዋቾችንም ጉዳይ ይዤላችኋለሁ። ሌሎች በርካታ እየተወሩ ያሉች መረጃዎችም አሉ። እነዛንም የማቀርብላችሁ ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ፣ እንዲሁም ላይክ እና ሼር ማድረጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ

ከ ወደ ሳዑዲ አረቢያ እየተወሩ ያሉትን መረጃዎች በማየት የምንጀምር ነው የሚሆነው። መጀመሪያ ላይ የብሩኖ ፈርናንዴዝን ጉዳይ እናገኛለን። የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ በአል ሂላል እቅድ ውስጥ እንደሚገኝ ይታወቃል። አል ሂላሎች ታዲያ ተጫዋቹን ከዓለም ክለቦች ሻምፒዮና አስቀድመው ማስፈረም እንደሚፈልጉም ነው የተገለጸው። የታዲያ ለረጅም ጊዜ ሲወራ የነበረ ጉዳይ ነው እና የተጫዋቹ ጉዳይ በሳምንቱ ውስጥ ማለቅ እንዳለበትም ነው የተገለጸው። መጀመሪያ ላይ ታዲያ ፈርናንዴስ 72 ሰዓት እንደተሰጠው ሲዘገብ ነበር። አሁን ደግሞ የአንድ ሳምንት ጊዜ እንደተሰጠው ነው በስፋት እየተገለጸ የሚገኘው በአጠቃላይ ግን ተጫዋቹን ለማስፈረም አልሂላሎች ቆርጠው ተነስተዋል። ይህንን ተጫዋች የተሻላቸውን በሙሉ በማድረግ በእጃቸው ለማስገባት ጠንክረው እንደሚሰሩ ነው የተገለጸው። የተጫዋቹን ደሞዝ በአራት እጥፍ ያሳድጉለታል። ለማንቸስተር ዩናይትድም ወደ 100 ሚሊየን ዩሮ የሚጠጋ የዝውውር ሂሳብ ለመክፈልም ተዘጋጅቷል። ይህ የሚሆነው ግን ከዓለም ክለቦች ሻምፒዮና አስቀድሞ ከሆነ ብቻ ነው። ከዛ በኋላ ከሆነ ለተጫዋቹ የዝውውር ሂሳቡን የመክፈል ፍላጎት እንደሌላቸው ነው የተገለጸው። ስለዚህ ብሩኖ ፈርናንዴዝ ይህንን የቀረበለትን የዝውውር ሂሳብና ጥያቄ በሳምንት ውስጥ መቀበል ይኖርበታል። ከዓለም ክለቦች ሻምፒዮና ጨዋታ ወይም ደግሞ ፉክክር አስቀድሞ ጥያቄውን መቀበል ይኖርበታል። ከዛ በኋላ ላለው ነገር ግን አልሂላሎች ለመክፈል ፈቃደኛ አይደሉም። አልሂላሎች ታዲያ ከሪያል ማድሪድ ጋር ላለባቸው ጨዋታ ተጫዋቹ ፈቃደኛ እንዲሆን ነው የሚፈልጉትና ከዛ አስቀድሞ ማስፈረም ይፈልጋሉ። ካልሆነ ግን የተጫዋቹን ጉዳይ እንደሚያቋርጡ ነው የተገለጸው። ተጫዋቹ ታዲያ ከጥያቄው ጋር በተያያዘ አሁን በደንብ እያሰበበት እንደሚገኝና ና የሳዑዲ አረቢያውን ጥያቄ ሊቀበለው እንደሚችልም ነው ዘ አትሌቲክ እየዘገበው። የማንቸስተር ዩናይትድ የቅርብ ጊዜ ምርጡ ተጫዋች ብሩኖ ፈርናንዴሽ ክለቡን ሊለቅ እንደሚችል ነው በስፋት እየተገለጸ የሚገኘው። ከዚሁ ጋር በተያያዘ የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ፖል ስኮልስ ማንቸስተር ዩናይትድ ብሩኖ ፈርናንዴሽን ሊሸጠው ይገባል ሲል ተናግረዋል። ፖል ስኮልስ እንደሚለው ከሆነ ታዲያ 100 ሚሊዮን ፓውንድ ትልቅ ዋጋ ነው። ይህ ተጫዋች የሩበን አሞሪምን ሲስተም እየበጠበጠ ያለ ተጫዋች ነው ሲል ነው ፖልስኮልስ የብሩኖ ፈርናንዴዝን የክለቡን ሁኔታ የገለጸው። ብሩኖ ፈርናንዴሽ በጣም መርጥ ተጫዋች ነው። በዚህ ጉዳይ ላይ ምንም ነገር ጥርጥር እንዳይገባችሁ። ይህን ስል የተጫዋቹን ብቃት እያጣጣልኩኝ አይደለም። ፈርናንዴሽ ምርጥ ተጫዋች ነው። ነገር ግን ለሩበን አሞሪም ሲስተም የሚሆን ተጫዋች አይደለም። እሱ የአጥቂ አማካይ ነው ወይስ የተከላካይ አማካይ ተጫዋች ነው። ምን አይነት ቦታ ነው ያለው? ትክክለኛ ቦታ የለውም። ይህ ቦታ ነው የምትለው ቦታ የለውም በሩበን አሞሪም ሲስተም ውስጥ። ስለዚህ ተጫዋቹ የአሰልጣኙን ሲስተም ወይም ደግሞ ስርዓቱን ግራ የሚያጋባና የሚበጠበጥ ተጫዋች ስለሆነ ማንቸስተር ዩናይትድ ይህንን ገንዘብ ተቀብሎ ለአሰልጣኝ ሩበን አሞሪም አጫወት የሚሆን ሌላ ተጫዋች ማምጣት ያስፈልጋል ሲል ነው የገለጸው። አሁንም እንዳትሳሳቱ ብሩኖ መርጠ ተጫዋች ነው የክለባችን የቅርብ ጊዜ ምርጥ ተጫዋች ነው። ነገር ግን በሩበን አሞሪም ውስጥ ትክክለኛ የሆነ ቦታ ስለሌለው ማንቸስተር ዩናይትድ ተጫዋቹን ሊሸጠው ይገባል ሲል ነው የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ፖል ስኮልስ የተናገረው። በዚሁ ከማንችስተር ዩናይትድ ጋር በተያዘ ሌሎች እየተወሩ ያሉትን መረጃዎች እንመለከታለን። የብራይተኑን የክንፍ ተጫዋች ያንኩባ ሚንቴህን እናገኘዋለን። ያንኩባ ሚንቴህ በዚህ በክረምት የዝውውር መስኮት ብራይተንን ይለቃሉ ተብለው ከሚጠበቁ ተጫዋቾች ውስጥ አንዱ ነው። የጋምቢያ ዜግነት ያለው ያንኩባ ሚንቴ ባለፈው ክረምት ነበር ከኒውካስል ዩናይትድ ለብራይተን የፈረመውና የውድድር አመቱን በአጠቃላይ በሁሉም ውድድሮች ማለት ነው 37 ጨዋታዎች ላይ የተሰለፈው ተጫውቶ ሰባት ጎሎችን አስቆጥሮ አምስት ጊዜ አሲስት በማድረግ መጨረስ የቻለ ተጫዋች ነው። ይህ ተጫዋች በማንቸስተር ዩናይትድ እይታ ውስጥ እንደሚገኝም ነው እየተገለጸ የሚገኘው። ከማንቸስተር ዩናይትድ በተጨማሪ አርሰናል፣ ሊቨርፑል እና ሌሎች ክለቦችም ተጫዋቹን እየተመለከቱት እንደሚገኙ ነው የተገለጸው። አንዳንዶች እንደሚሉት ከሆነ ታዲያ ያንኩባ ሚንቴ ለማርከስ ራሽፎርድ እና አንቶኒ ትክክለኛ ተተኪ ሊሆን የሚችል ተጫዋች ነው። ይህንን ተጫዋች ማንቸስተር ዩናይትዶች ቢያስፈርሙት ይጠቀሙበታል የሚሉ በርካቶች ናቸው። ነገር ግን እንዳ አጠቃላይ ተጫዋቹ ግን ከማንቸስተር ዩናይትድ ይልቅ ሌሎች ክለቦችን ሊመርጥ ይችላል የሚል ስጋትም አለ። በአጠቃላይ ግን ያንኩባ ሚንቴ በማንቸስተር ዩናይትድ ዕቅድ ውስጥ እንደሚገኝ ነው የተገለጸው። ስታን ኮሊሞር ሁለት የማንቸስተር ዩናይትድ ፈራሚዎችን ወይንም ደግሞ ስማቸው ከማንቸስተር ዩናይትድ ጋር እየተያዙ ያሉትን ሁለት ተጫዋቾችን አጣጥሏል። እነዚህ ሁለቱ ተጫዋቾች ለማንቸስተር ዩናይትድ መፈረም አይኖርባቸውም ሲል ነው ስታን ኮሊሞር በአምዱ ላይ የጻፈው። የቀድሞ ተጫዋች ነው ስታን ኮሊሞር እና ለማንቸስተር ዩናይትድ ተጫውቶ ባያሳልፍም ለሊቨርፑል፣ ለአስቶን ቪላ፣ ፉልሃም፣ ሌስተር ሲቲ ለመሳሰሉ ክለቦች መጫወት የቻለ ተጫዋች ነው። በአሁኑ ሰዓት በተንታኝነት እንዲሁም በተቺነት የሚታወቅ ግለሰብ ነው ስታን ኮሊሞር ከማንቸስተር ዩናይትድ ዝውውር ጉዳይ ጋር በተያዝ ታዲያ ማቲዩስ ኩኛ እና ብሪያን እምቦይሞ ለማንቸስተር ዩናይትድ መፈረም አይኖርባቸውም ሲል ነው የገለጸው ከማትዩስ ኩኛ ጋር በተያዝ ታዲያ የተጫዋቹ ዝውውር ለመጠናቀቅ እንደተቃረበ ነው የተገለጸውና ስታን ኮሊሞር በኮት ኦፍሳይድ አምዱ ላይ ስለ ማትዩስ ኩኛ ሲጽፍ ማትዩስ ኩኛን ማንቸስተር ማስፈረማቸውን አልወደድኩትም ተጫዋቹ ስሜታዊ ነው ስሜቱን መቆጣጠር የሚችል ተጫዋች አይደለም ይህንን በሜዳም ከሜዳም ውጪም በ በሶሻል ሚዲያ እንቅስቃሴው ላይ ተመልክተነዋል። ና ይህ ተጫዋች ወደ ማንቸስተር ዩናይትድ ቢመጣም ይህኛውን ባህሪ የሚያሻሽለው አይመስለኝም። ና ዩናይትዶች ይህንን ተጫዋች ማስፈረማቸው አላስደስተኝም ሲል ነው ስታን ኮሊሞር እየተናገረው። በተጨማሪም ታዲያ እስከ ብሪያን እምቦሞ ጋርም በተያያዘ የብርያን እምቦሞንም ሁኔታ አልወደውም ሲል ነው የገለጸው። ተጫዋቹን ለማስፈረም ንግግሮች አሉ የሚባሉ ነገሮችን ሰምቻለሁ። ነገር ግን ተጫዋቹ ለማንቸስተር ዩናይትድ ሳይሆን ሌላ ክለብ ቢጫወት ነው የሚሻለው። ተጫዋቹ በቅርቡ እያሳየው ካለው ብቃት አንጻር ተነስተን በአውሮፓ መድረክ መጫወት የሚገባው ተጫዋች ስለሆነ ወደ ማንቸስተር ዩናይትድ ባይሄድ ይሻላል ሲል ነው የገለጸው። ተጫዋቹ ቢያንስ ወደ አስቶን ቪላ ሄዶ በአስቶን ቪላ ቢጫወት ይሻለዋል ሲል ነው የገለጸው። በአርሰናል ና በሊቨርፑል ወይም ደግሞ በቸልሲ የተሳካ ጊዜ ሊያሳልፍ ይችላል። ነገር ግን በአርሰናል ዋና ተመራጭ መሆን አይችልም። ከቡካዮሳካ በመቀጠል ከተቀያሪ ወንበር ላይ የተነሳ ነው ሊገባ የሚችለው። ነገር ግን ወደ ቸልሲ ቢሄድ ከፔድሮ ኔቶ እና ከኖኒ ማዱዊኬ በተሻለ ሁኔታ በክንፍ ቦታ ላይ የተሰለፈው መጫወት የሚችል ተጫዋች ነውና ተጫዋቹ ወደ ማንቸስተር ዩናይትድ ከመሄድ ይልቅ ወደ ሌሎች ክለቦች አምርቶ በአውሮፓ መድረክ ቢጫወት ይሻለዋል ሲል ነው ስታን ኮሊሞር የጻፈው። ከዚሁ ከሊቨርፑል ጋር በተያያዘ እየተወሩ ያሉትን መረጃዎች እንመለከታለን። መጀመሪያ ላይ የፍሎሪያን ዊርዝን ጉዳይ ነው የምናገኘው። የባየር ሊቨርኩሰኑን አማካይ ለማስፈረም ሊቨርፑሎች ከፍተኛ የሆነ ጥረት በማድረግ ላይ ይገኛሉ። ከተጫዋቹ ጋር እንደተስማሙ ባለፉት ቀናት ውስጥም ሲዘገብ ነበር። ነገር ግን ከክለቦቹ ጋር ወይም ደግሞ በሁለቱ ክለቦች መካከል አሁንም ድረስ ስምምነት ላይ እንዳልተደረሰ ነው የተገለጸው። ፍሎሪያን ፕሌተንበርግ ይዞት የወጣው መረጃ እንደሚያመላክተው ከሆነ ሊቨርፑሎች የዝውውር ሂሳባቸውን ሻሽለው አቅርበዋል ሲል ነው የገለጸው። ነገር ግን የቀረበው የዝውውር ሂሳብ አሁን የቀረበው የዝውውር ሂሳብም በባየር ሊቨርኩሰን ተቀባይነት የማግኘቱ ነገር አጠራጣሪ ነው ሲል ነው የገለጸው። ሊቨርፑሎች ከ125 እስከ 130 ሚሊዮን ዩሮ የሚጠጋ የዝውውር ሂሳብ ማቅረባቸው የተገለጸው የታሪያ የተሻሻለ የዝውውር ሂሳብ እንደሆነ ነው የተገለጸው። ባየር ሊቨርኩሰኖች ተጫዋቹን ለመልቀቅ ፈቃደኛ ናቸው፣ ነገር ግን ትክክለኛ የሆነ የዝውውር ሂሳብ እንዲከፈላቸው ነው የሚፈልጉት። በአጠቃላይ ሊቨርፑሎች ተጫዋቹን በ እጃቸውን ለማስገባት የተቻላቸውን በማድረግ ላይ ይገኛሉ። ፍሉሪያን ዌርዝ ቀጣዩ ፈራሚ ሊሆን ይችላል ተብሎ ይጠበቃል። ባለፉት ቀናት ውስጥ ታዲያ ፍሪምፖንግ ለሊቨርፑል መፈረሙ ይታወሳል። ሊቨርፑሎች በትናንትና ውለት ጀረሚ ፍሪምፖንግን ማስፈረማቸውን ይፋ አድርገዋል። ሊቨርፑሎች ታዲያ ተጫዋቹን ሲያስፈርሙት የትሬንት አሌክዛንደር አርኖልድን ቦታ ለመተካት ነው እያስፈረሙት። በዚህም መሰረት ተሳክቶላቸዋል። የተጫዋቹን ምርመራ በማጠናቀቅ ሙሉ በሙሉ ማስፈረማቸውን በትናንትና ውለት ይፋ አድርገዋል። ጀሬሚ ፍሪምፖንግ የሊቨርፑል ተጫዋች መሆኑ ተረጋግጧል። በዚህም መሰረት ሊቨርፑሎች ታዲያ የሚፈልጉትን የተመላላሽ ወይም ደግሞ የተከላካይ መስመር ተጫዋቻቸውን በእጃቸው አስገብተዋል ሚሊየን ዩሮ ለተጫዋቹ ዝውውርም መክፈላቸው የተገለጸው። ተጫዋቹ ታዲያ ከዝውውሩ ጋር በተያያዘ ከሊቨርፑል ዌብሳይት ጋር ባደረገው ቃለ መጠየቅ የመጀመሪያው ጥያቄ እንደመጣ ወይም ደግሞ ሊቨርፑሎች እንደሚፈልጉኝ ልክ እንደሰማው ለወኪሌ ዝውውሩን በፍጥነት እንዲያጠናቅቀው ነግሬዋለሁ ሲል ነው የገለጸው። በዚህም ተጫዋቹን አስፈርመውታል። ከዚህ ጋር በተያያዘ ታዲያ ሊቨርፑሎች ትሬንት አሌክዛንደር አርኖልድን በዋጋ ሽጠውታል። ቢያንስ በነፃ አላጡትም። ለተጫዋቹ ዝውውር 10 ሚሊዮን ፓውንድ የሚከፈላቸው ነው የሚሆነው። ተጫዋቹ እስካሁን ኮንትራቱ አልተጠናቀቀም። ሪያል ማድሪዶች ደግሞ ኮንትራቱ ከመጠናቀቁ በፊት ነው ማስፈረም የሚፈልጉት፣ በዓለም ክለቦች ሻምፒዮና ላይ እንዲሳተፍ ስለሚፈልጉ ማለት ነው። የተጫዋቹ ኮንትራት የሚጠናቀቀው ጁን 30 ነው። ስለዚህ ከዛ አስቀድሞ ሪያል ማድሪዶች ተጫዋቹን ማስፈረም የሚችሉትን፣ ሊቨርፑሎች ተጫዋቹን በነፃ ከለቀቁት ነበር ሊቨርፑሎ ይህንን ለማድረግ ፈቃደኛ አልሆኑም። በዚህም መሰረት ታዲያ አሁን ሪያል ማድሪዶች ለተጫዋቹ ዝውውር አስር ሚሊዮን ዩሮ የሚከፍሉ ይሆናል። ትሬንት አሌክዛንደር አርኖልድ በእርግጥ ከዚህ በላይ ዋጋ የሚገባው ተጫዋች ነበር። ነገር ግን ኮንትራቱ ስለተጠናቀቀ በነፃ ስለሚያጡት ሊቨርፑሎች የሪያል ማድሪድን ጥያቄ ተቀብለው አስር ሚሊዮን ዩሮ በመቀበል ተጫዋቹን ለመልቀቅ ተስማምቷል ማለት ነው። የሰኔና የሐምሌ ወር ደሞዝንም በስምምነቱ መሰረት ሪያል ማድሪዶች የሚከፍሉ ነው የሚሆነው። ትሬንት አሌክዛንደር አርኖልድ አሁን በፍጥነት ተመዝግቦ ለሪያል ማድሪድ በዓለም ክለቦች ሻምፒዮና ላይ የሚሳተፍ ነው የሚሆነው። እዚሁ ሊቨርፑል ጋር ስንቆይ ሌላ የሳዑዲ ክለብን እናገኛለን፣ አልናስርን እናገኛለን። አልናስር የሊቨርፑሉን ሉዊስ ዲያዝን ማስፈረም እንደሚፈልጉ ነው የተገለጸው። የሉዊስ ዲያዝ ስም ታዲያ በተደጋጋሚ ከዝውውር ጋር እየተነሳ ይገኛል። ባርሴሎና ፒኤስጂን የመሳሰሉ ክለቦች ተጫዋቹን እየተመለከቱ ይገኛሉ። ባየር ሙኒክም የተጫዋቹን ሁኔታ እየተከታተለ እንደሚገኙ ነው የተገለጸው። አሁን ላይ ግን አልናስሮችም ተጫዋቹ ላይ ፍላጎት ማሳየታቸውን የተገለጸው። ፋብሪዚዮ ሮማኖ እንደሚለው ከሆነ ታዲያ አልናስሮች ክሪስቲያኖ ሮናልዶን በክለባቸው ማቆየት ይፈልጋሉ። ይህንን ለማድረግ ደግሞ ተጫዋቹን ሊያሳምን የሚችል ነገር ለማድረግ መዘጋጀታችን የተገለጸውና ተጫዋቹ አሸናፊ መሆን ይፈልጋል፣ ዋንጫዎችን ማሸነፍ ይፈልጋል። እና በዚህ ረገድ አልናስር እንቅስቃሴ አድርጎ አዳዲስ ተጫዋቾችን አምጥቶ በእርግጥ የዋንጫ ክለብ መሆኑን ማሳየት እንደሚኖርበት ነው የተገለጸውና እና ክርስቲያኖ ሮናልዶን ለማስደሰት በማሰብና ክሪስቲያኖ ሮናልዶን አሳምኖ በክለቡ ለማቆየት ሉዊዝ ዲያዝን ከሊቨርፑል እንዲሁም ዴቪድ ሃንኮን ደግሞ ከፌኖርድ የተከላካይ መስመር ተጫዋች ነውና ለማስፈረም ማቀዳ ያላቸውን ነው ፋብሪዚዮ ሮማኖ እየተናገረው እነዚህን ሁለቱን ተጫዋቾች የተቻላቸውን በሙሉ በማድረግ በማስፈረም ክሪስቲያኖ ሮናልዶንም በክለባቸው ውስጥ ማቆየት ይፈልጋሉ በእርግጥ ክሪስቲያኖ ሮናልዶ ከሌሎች የሳዑዲ ክለቦችን ጥያቄ እየቀረበለት ይገኛል በተለይ አልሂላል ተጫዋቹን በአለም ክለቦች ሻምፒዮና ላይ ለመጠቀም ማቀዱ ነው እየተገለጸ የሚገኘው ነገር ግን አልናስሮችም ተስፋ አልቆረጡም ክሪስቲያኖ ሮናልዶን በክለባቸው ማቆየት ይፈልጋሉ ይህንን ለማድረግ ደግሞ ሉዊስ ዲያዝን እና ዴቪድ ሃንኮን በማስፈረም ክሪስቲያኖ ሮናልዶን በክለቡ እንዲቆይ ለማድረግ ማቀላቸው ነው የተገለጸው። ከአርሰናል ጋር በተያዘ እየተወሩ ያሉትን መረጃዎች እንመለከታለን። አርሰናሎች የአርቢ ላይብዚቹን አጥቂ ቤንጃሚን ሼሽኮን ለማስፈረም ንግግር መጀመራቸው በትናንትና ዕለት በስፋት ተዘግቧል። ቤንጃሚን ሼሽኮ የአርሰናል ዋነኛው ኢላማ መሆኑ ነው እየተገለጸ የሚገኘው። በእርግጥ እነ ቪክቶር ጌ ኮሬሽ፣ አሌክዛንደር ኢሳቅ የመሳሰሉ ተጫዋቾች ስማቸው ሲጠቀስ ነበር። ነገር ግን አሁን አርሰናሎች ፊታቸውን ወደ ቤንጃሚን ሼሽኮ ማዞራቸው ነው እየተገለጸ የሚገኘው። አሁን ላይ እየተነጋገሩ የሚገኙት አርሰናሎች ለተጫዋቹ እየተጠየቀ የሚገኘውን የዝውውር ሂሳብ መክፈል ስለመቻላቸው ነው። ለተጫዋቹ ዝውውር ታዲያ ከ80 ሚሊዮን ዩሮ በላይ የሆነው የውል ማፍረሻው እንዲከፈል እንደሚፈለግ ነው የተገለጸው። በቅርብ ቀናት ውስጥ ወይም ደግሞ ባለፉት ቀናት ውስጥ አንድሪያ በርታ የአርሰናሉ ስፖርቲንግ ዳይሬክተር ማለት ነው፣ ከአረቢ ላይብዚች ስፖርቲንግ ዳይሬክተር ማርሰል ሻፈር ጋር መነጋገሩ ነው የተገለጸው። ንግግሮች አሁንም መቀጠላቸውና አርሰናሎች አሁን ላይ ትኩረታቸውን ቤንጃሚን ሼሽኮ ላይ ማድረጋቸው ነው የተገለጸው። በቀጣይ ቀናት ውስጥ የሚፈጠረውን እንመለከታለን። ባለፈው ክረምትም ተጫዋቹን ለማስፈረም ሙከራ አድርገው ሳይሳካላቸው ቀርቷል። አሁን ታዲያ የተጫዋቹ ዋጋም ከፍ ብሏል። በዚህ ዋጋ ያስፈረሙት ይሆን የሚለው በቀጣይ ቀናት የሚታዩ ነው የሚሆነው። ለማንኛውም ቤንጃሚን ሼሽኮን ለማስፈረም አርሰናሎች አሁን እንቅስቃሴ ጀምረዋል። አርሰናሎች የሮማውን ተከላካይ ለማስፈረም ያደረጉት ጥረት ሳይሳካላቸው እንደቀረ ተገልጿል። የሮማውን ተከላካይ ኢቫን እንዲካን ለማስፈረም ፍላጎት ነበራቸው፣ ነገር ግን ተጫዋቹ እዛው በሮማ ለመቆየት መወሰኑ ነው የተገለጸው። ኢቫን እንዲካ ወደ አርሰናል ቢመጣ በቋሚ አሰላለፍ ውስጥ ገብቶ የመጀመሩ ነገር አጠራጣሪ ነው የሚሆነው። ዊሊያም ሳሊባ እና ጋብርኤል ማጋሌሽ የአርሰናል ተከላካይ ሆነው ይቀጥላሉ ተብሎ ነው የሚጠበቀው። በዚህ መሀል ነው ታዲያ አሁን ኢቫን እንዲካን ለማስፈረም ፍላጎት ያሳዩት ነገር ግን ጣሊያኑ ጋዜጣ ኮሬሬ ዴሎ ስፖርት ይዞት የወጣው መረጃ እንደሚያመላክተው ከሆነ ኢቫን እንዴካ ከሮማ ለመልቀቅ ፈቃደኛ አይደለም። እዛው በሮማ መቆየት እንደሚፈልግ ነው የተገለጸው። ሮማዎች ታዲያ አዲስ አሰልጣኝ በትናንትናው እለት መቅጠራቸው ተዘግቧል። ጃምፔሮ ጋስፔሪኒ የቀድሞው የአታላንታው አሰልጣኝ የሮማ አሰልጣኝ ለመሆን ወስኗል። በዚህም መሰረት የሮማ ባለስልጣናት ሚሌ ስቪላር፣ ጃሉካ ማንሺኒ፣ ማኑኮኔ፣ ኒኮሎ ፕሲሊ፣ አንጀሊኖ፣ እንዲሁም ፓውሎ ዲባላ፣ ማቲዩ ሱሌና፣ ኢቫን እንዴካ የማይነኩ ተጫዋቾች ናቸው ብለው መግለጻቸውን ነው ኮሬሬ ዴሎ ስፖርት አክሎ እያስነበበውና እና ኢቫን እንዲካም እዛው በሮማ የመቆየት ፍላጎት እንዳለው ነው የተገለጸው። ባርሴሎናዎች የአርሳሉን የክንፍ ተጫዋች ጋብሪኤል ማርቲኔሊን እየተመለከቱት እንደሚገኙ ተገልጿል ጋብሪኤል ማርቲኔሊ ታዲያ ሌላኛው አማራጭ እንደሆነ የተገለጸው ባርሴሎናዎች የክንፍ ተጫዋች ይፈልጋሉ የማንቸስተር ዩናይትዱን ማርከስ ራሽፎርድ እንዲሁም የሊቨርፑልን ሉዊስ ዲያዝን እየተመለከቱት ይገኛሉ ሁለቱን ተጫዋቾች ግን ከዋጋ አንጻር ማስፈረም ከባድ ሊሆንባቸው እንደሚችል ነው እየተገለጸ የሚገኘው ከማርከስ ራሽፎርድ ጋር በተያዘ ተጫዋቹን በውሰት ብቻ ነው ማስፈረም የሚፈልጉት ነገር ግን ከሉዊስ ዲያዝ ጋር በተያዘ ደግሞ ከፍተኛ የሆነ የዝውውር ሂሳብ ሊጠይቁ ይችላሉ የሚል ስጋት አለ። የሁለቱ የማይሳካ ከሆነ ታዲያ ፊታቸውን ወደ አርሰናሉ ጋብሪኤል ማርቲኔሊ ለማዞር ማቀናቸው እየተገለጸ የሚገኘው በርግ በተለይ አርሰናሎች የክንፍ ተጫዋች ማስፈረም ይፈልጋሉ። እነ ኒኮ ዊሊያምስ፣ ራፋኤል ሊያዮን የመሳሰሉ ተጫዋቾች ስማቸው ከአርሰናል ጋር በመጠቀስ ላይ ይገኛልና አርሰናሎች እነዚህን ተጫዋቾች የሚያስፈርሙ ከሆነ ጋብሪኤል ማርቲኔሊን ለመልቀቅ ፈቃደኛ ይሆናሉ የሚል ግምት ስላለ በአርሳዎች ሉዊዝ ዲያዝንና ማርከስ ራሽፎርድን ማስፈረም የሚያቀታቸው ከሆነ ፊታቸውን ወደ ጋብሪኤል ማርቲኔሊ ለማዞር ማቀዳቸው ነው የተገለጸው። ፒኤስጂዎች የሪቨር ፕሌቱን ወጣት ተጫዋች ፍራንኮ ማስታንቱኖን ለማስፈረም ፍላጎት ማሳየታቸውና እንቅስቃሴ መጀመራቸው እየተገለጸ ይገኛል። ፍሎሪያን ፕሌተንበርግ ይዞት የወጣው መረጃ እንደሚያመላክተው ከሆነ ፒኤስጂዎች ተጫዋቹን ለማስፈረም የሚደረገውን ጥረት በይፋ ተቀላቅለዋል ሲል ነው የገለጸው። ሉዊስ ካምፖሽ ተጫዋቹን ለማስፈረም ጥረቱን ጀምረዋል ሲልም ገልጿል። የ17 ዓመቱ ፍራንኮ ማስታንቱኖ እስከ 2026 በክለቡ የሚያቆይ ኮንትራት አለው። የተጫዋቹ ስም ታዲያ ከዚህም በፊት ከማንቸስተር ዩናይትድ እና ከሌሎች ክለቦች ጋርም ሲያዝ ነበር። ሪያል ማድሪድ፣ ማንቸስተር ሲቲ፣ ኤሲ ሚላን፣ ኢንተር ሚላን የተጫዋቹ ፈላጊዎች ናቸው። አሁን ፒኤስጂዎችም ተጫዋቹን ለማስፈረም የሚደረገውን ፉክክር መቀላቀላቸውን የተገለጸው። በ2026 ኮንትራቱ ይጠናቀቃል፣ ነገር ግን ከዛ አስቀድሞ ተጫዋቹን ለማስፈረም ጥረት እንደሚያደርጉ ነው የተገለጸው። የሳውዲው ክለብ አል ሂላል የኢንተር ሚላኑን አሰልጣኝ ሲሞን ኢንዛጌን ወደ ክለቡ ያመጣዋል ተብሎ ይጠበቃል። ስካይ ስፖርትስ ይዞት የወጣው መረጃ እንደሚያመላክተው ከሆነ ከሻምፒዮንስ ሊጉ የዛሬው ምሽት የፍጻሜ ጨዋታ በኋላ አል ሂላሎች ሲሞን ኢንዛጊን በከፍተኛ ደቦዝ ወደ ክለባቸው ያመጣሉ ተብሎ ነው የሚጠበቀው። የኢንተር ሚላኑ አሰልጣኝ ሲሞን ኢንዛጌ ታዲያ በኢንተር ሚላን ደስተኛ እንደሆነ በተደጋጋሚ እየተናገረ ይገኛል። ነገር ግን ስካይ ስፖርትስ ኒውስ ይዞት የወጣው መረጃ እንደሚያመላክተው ከሆነ አሰልጣኙ ወደ አል ሂላል ሊያመራ እንደሚችል ነው የተገለጸው። ቸልሲዎች የኢፕስዊች ታውኑን ሊያም ዴላፕ ለማስፈረም መስማማታቸው ይታወሳል። በዚህም መሰረት ተጫዋቹ በቅርቡ የሕክምና ምርመራውን አድርጎ ለቸልሲ ይፈርማል ተብሎ ነው የሚጠበቀው። በፍጥነትም ተጫዋቹ ፈርሚያውን ካኖረ በኋላ በዓለም ክለቦች ሻምፒዮና ላይ ለቸልሲ እንደሚጫወት ነው የተገለጸው። ተጫዋቹ መጀመሪያ ላይ ለእንግሊዝ ከ21 ዓመት በታች ቡድን ተሰልፎ ይጫወታል ተብሎ ሲጠበቅ ነበር። ነገር ግን አሁን ቸልሲ በዓለም ክለቦች ሻምፒዮና ላይ ስለሚሳተፍ ለቸልሲ በዓለም ክለቦች ሻምፒዮና ላይ ይጫወታል ተብሎ ነው የሚጠበቀው። በዚህም መሰረት በፍጥነት የተጫዋቹ ሕክምና ተጠናቆ ተጫዋቹም ፊርማውን እንደሚያኖር ነው የተገለጸው። የአርሰናሉ ጋብሪኤል ማጋለሽ በአርሰናል የሚያቆየውን አዲስ ኮንትራት ለመፈራረም መቃረቡ ተዘግበዋል። ቢቢሲ ይዞት የወጣው መረጃ እንደሚያመላክተው ከሆነ ተጫዋቹ እስከ 2030 በክለቡ የሚያቆየውን አዲስ ኮንትራት ይፈራረማል ተብሎ ነው የሚጠበቀው። ጋብርኤል ማጋለሽ የአርሰናል ምርጥ ተከላካይ ነው ማለት ይቻላል። ለሱ ባለበት ሰዓትም ታዲያ የዊሊያም ሳሊባ ብቃትም ደምቆ ነው የሚወጣው። ተጫዋቹ ባለመሆኑ ባለመኖሩ አርሰናሎች በርካታ የቆሙ ኳሶች ጎሎች እየተቆጠሩባቸው ይገኛል። አሁን ግን ተጫዋቹን እስከ 2030 በ ክለቡ የሚያቆየውን ኮንትራት እንደሚያስፈርሙትም ነው የተገለጸው። የቀድሞ የሊቨርፑል ምክትል አሰልጣኝ የነበረው ፔፕ ላይንደርስ የአሰልጣኝ ፔፕ ጋርዲዮላ ምክትል በመሆን ወደ ማንቸስተር ሲቲ ለመዘዋወር መስማማቱ ተገልጿል። ፔፕ ላይንደርስ ከሊቨርፑል ከተለያየ በኋላ አርቢ ሳልዝቡርግን ለተወሰነ ጊዜ በቋሚ አሰልጣኝነት አሰልጥኖ ነበር። በጥሩ ሁኔታ ግን በአርቢ ሳልዝቡርግ ማሰለፍ አልቻለም፣ በኋላም ተሰናብቷል። አሁን ታዲያ ዳግመኛ የአሰልጣኝ ፔፕ ጋርዲዮላ ምክትል በመሆን ወደ ምክትል አሰልጣኝነት ለመመለስ መወሰኑን የተገለጸው በቅርቡ ታዲያ ሶስት የሚሆኑ የማንቸስተር ሲቲ ምክትል አሰልጣኞች ሰጥቼ የአሰልጣኝ ፔፕ ጋርዲዮላ እስታፍ አባላት ክለቡን መልቀቃቸው ይታወሳል። ይህንን ተከትሎ ፔፕላይንደርስ ለመዘዋወር መስማማቱ ነው የተገለጸው። የባርሴሎናው ግብ ጠባቂ ወጀሽ ሼዝኒ ለተጨማሪ ዓመት በባርሴሎና ለመቆየት መወሰኑ እየተገለጸ ይገኛል። ስፖርት የተሰኘው የስፔን ጋዜጣ ይዞት የወጣው መረጃ እንደሚያመላክተው ከሆነ ጓንቱን ከሰቀለ በኋላ ወደ እግር ኳሱ ዓለም እየተመለሰው ወጀሽ ሼዝኒ ለተጨማሪ ዓመት ከባርሴሎና ጋር ለመቆየት መስማማቱ ነው እየተገለጸ የሚገኘው። የ ሰላሳ አምስት ዓመቱ ሼዝኒ ዘንድሮ ባርሳዎች ሶስት ዋንጫ ሲያሸንፉ ከፍተኛ አስተዋጽኦ ማበረከት የቻለ ተጫዋች ነው። የማርክ አንድሬ ቴርሽቴግንን ጉዳት ተከትሎ ማለት ነው። ባርሳዎች ታዲያ ሌላ አዲስ ግብ ጠባቂ ማስፈርም ይፈልጋሉ። ከዛ አስቀድሞ ግን የክለቡን አምበል ግብ ጠባቂውን ማርክ አንድሬ ቴርሽቴገንን ለመሸጥ መዘጋጀታቸው ነው የተገለጸው። ሪያል ቤቲሶች የማንቸስተር ዩናይትዱን የክንፍ ተጫዋች አንቶኒን ዳግመኛ ለማስፈረም ንግግር ለማድረግ መዘጋጀታቸውን የተገለጸው። ሪያል ቤቲሶች ታዲያ ከተጫዋቹ ጋር በተያያዘ በማንቸስተር ዩናይትድ ሊጠየቅ ይችላል የሚባለውን ከፍተኛ የሆነ የዝውውር ሂሳብ መክፈል እንደሚከብዳቸው ነው የተገለጸው። በተጨማሪም ታዲያ ተጫዋቹም ከፍተኛ የሆነ ደሞዝ እንዲከፈለው ነው የሚፈልገው እና ይህንንም ማድረግ ለሪያል ቤቲስ ከባድ ሊሆን እንደሚችል ነው የተገለጸው። ማርካ ይዞት የወጣው መረጃ እንደሚያመላክተው ከሆነ ሪያል ቤቲሶች ከቻሉ ተጫዋቹን በአነስተኛ ደሞዝ እና በአነስተኛ የዝውውር ሂሳብ ለማስፈረም ሙከራ ያደርጋሉ ሲል ነው የገለጸው። ካልሆነ ግን ዳግም በውሰት ለማስፈረምም ጥረት እንደሚያደርጉ ነው የተገለጸው። አድማጮች ዛሬ ምሽት በአውሮፓ ሻምፒዮንስ ሊግ ፒኤስጂ ከኢንተር ሚላን ጋር የሚያደርጉት የሻምፒዮንስ ሊጉ የፍጻሜ ጨዋታ ይጠበቃል። እንደ አጠቃላይ ታዲያ በርካቶች የፒኤስጂ እና የባርሴሎናን ፉክክር ሲጠብቁ፣ በመጨረሻ ግን ሊያሳየን የቻለው የፒኤስጂ እና የኢንተር ሚላንን የፍጻሜ ጨዋታ ነው። ሁለቱ ክለቦች ባለፉት አምስት ዓመት ውስጥ ማለት ነው ሁለት ጊዜ ለፍጻሜ ደርሰዋል። የተለይ አንዳንድ ጊዜ ማለት ነው ማንቸስተር ሲቲ ኢንተር ሚላንን በ2023 ያሸነፈ ሲሆን ባየር ሙኒክ ደግሞ ፒኤስጂን በ2020 አሸንፈዋል። ስለዚህ ባለፉት አምስት ዓመት ውስጥ ሁለቱ ክለቦች ሁለት ጊዜ በሻምፒዮንስ ሊጉ የፍጻሜ ጨዋታ ተሸንፈው ዋንጫውን አጥተዋል። ከሁለቱ ደግሞ ዛሬ አንደኛው ዳግም ለሁለተኛ ጊዜ ዋንጫውን የሚያጣ ነው የሚሆነው። አንዱ ደግሞ ባለፉት አምስት ዓመት ውስጥ ያጋጠመውን የልብ ስብራት የሚጠገን ይሆናል። ማን ይሆናል የሚለውን ምሽት ላይ የምንመለከት ነው የሚሆነው። ኢንተር ሚላኖች በአስገራሚ ሁኔታ ባርሴሎናን በማሸነፍ ለዚህ ደርሰዋል። ፒኤስጂዎች አርሰናልን በማሸነፍ ነው ፍጻሜ የደረሱት። አሰልጣኝ ሉዊስ ኤንሪኬ ታዲያ ከፒኤስጂ ጋር በመሆን ሶስተኛ ዋንጫውን በዘንድሮ የውድድር አመት ለማሸነፍ ነው ጥረት የሚያደርገው። የሊግ አንድ እና የኮፕ ዲ ፍራንስ ዋንጫን ማሸነፍ ችሏል። እንዳጠቃላይ በአውሮፓ ታላላቅ ሊጎች በሚባሉት በአምስቱ ሊጎች ውስጥ ካሉ ክለቦች ውስጥ ባርሴሎና ብቻ ነው ፒኤስጂን በርካታ ጎሎችን በማስቆጠር በልጦ የሚገኘው። ባርሳ 174 ጎሎችን ያስቆጠረ ሲሆን ፒኤስጂ ደግሞ 147 ጎሎችን ነው ያስቆጠረው። በሙከራው ረገድ ደግሞ ፒኤስጂዎች ከሁሉም ክለቦች ክለቦች ተሽለው ይገኛሉ። 1074 ሙከራዎችን ያደረጉ ሲሆን 450 ኢላማን የጠበቀ ሙከራ ማድረግ ችለዋል። እንዲሁም ከፍተኛ የሆኑ የጎል ድሎችን በመፍጠር ፒኤስጂዎች ከሁሉም ክለቦች ተሽለው ይገኛሉ። ከፒኤስጂ በላይ በሳጥን ውስጥ በርካታ ኳሶችን በመንካት ደግሞ በልጦ የሚገኘው ማንቸስተር ሲቲ ነው። ማንቸስተር ሲቲ ሳጥን ውስጥ ኳስን 2239 ጊዜ ነካ ሲሆን ፒኤስጂ ደግሞ 2207 ጊዜ መንካት ችለዋል። እና በአጠቃላይ ፒኤስጂዎች ዘንድሮ ምርጥ የሚባል ጊዜ ነው እያሳለፉ የሚገኙት። አጀማመራቸው ጥሩ አልነበረም፣ ነገር ግን በጥሩ ሁኔታ ሊያጠናቀቁ ይችላሉ ተብሎ ይጠበቃል። ሉዊስ ሄንሪኬ በ2015 ከአስር ዓመት በፊት ከባርሴሎና ጋር ሆኖ የሻምፒዮንስ ሊግ ዋንጫን ማሸነፍ ችሏል። አሁን የሚያሸንፍ ከሆነ ከተለያዩ ሁለት ክለቦች ጋር በመሆን ሻምፒዮንስ ሊጉን ያሸነፈ ስድስተኛ አሰልጣኝ ይሆናል። ካርሎ አንቸሎቲ ከሚላን እና ሪያል ማድሪድ ጋር፣ ኦትማር ሄዝቪልድ ከቡሩሻ ዶርትሙንድ እና ባየር ሙኒክ ጋር፣ ያፕ ሄንክስ ከሪያል ማድሪድ እና ባየር ሙኒክ ጋር፣ ጆዜ ሞሪኒሆ ከፖርቶ እና ኢንተር ሚላን ጋር እንዲሁም ፔፕ ጋርዲዮላ ከባርሴሎናና ማንቸስተር ሲቲ ጋር ሻምፒዮንስ ሊጉን ከተለያዩ ሁለት ክለቦች ጋር ማሸነፍ ችለዋል። ሉዊስ ሄንሪኬ ዛሬ የሚያሸንፍ ከሆነ ከባርሴሎናና ከፒኤስጂ ጋር በማሸነፍ ስድስተኛው አሰልጣኝ የሚሆን ነው የሚሆነው። ከአስር ዓመት በፊት ታዲያ ሉዊስ ሄንሪኬ ሻምፒዮንስ ሊጉን ሲያሸንፍ ከባርሴሎና ጋር ማለት ነው ሶስት ዋንጫዎችን ነው ያሸነፈው በስፔን ማለት ነው። ዘንድሮም ሁለት ዋንጫን አሸንፈዋል። ሶስተኛውን ሻምፒዮንስ ሊጉን በመድገም ከአስር ዓመት በኋላ ተመሳሳይ ታሪክ ለመጻፍ ነው ጥረት የሚያደርገው ሁለቱ ክለቦች የሚያደርጉት ጨዋታ ይጠበቃል። ኢንተሮች ዘንድሮ በሴሪአው በአንድ ነጥብ ተበልጠው የሴሪአው ዋንጫውን አጥተዋል። በሻምፒዮንስ ሊጉ ምርጥ የሚባል እንቅስቃሴን ካደረጉ ክለቦች ውስጥ አንዱ ነው። ዝቅተኛውን ጎል ያስተናገደ ክለብ ነው፣ እንዲሁም በርካታ ክሊንሺቶችን ማስመዝገብ የቻለ ክለብ ነውና ለዚህ ደግሞ ግብ ጠባቂያቸው ያን ሶመር ከፍተኛውን አስተዋጽኦ ያበረከተ ተጫዋች ነው። በተከላካይ መስመሩ ደንዚል ደንፍራይስ መከላከል ብቻ ሳይሆን ወደፊትም በማምራት ጎሎችን በማስቆጠርም ክለቡን በማገዝ ላይ የሚገኝ ተጫዋች ነው ጨዋታ ላይ በሁለቱ ጨዋታ ላይ ማለት ነው፣ ሁለት ጎሎችን አስቆጥሮ ሶስት ጊዜ አሲስት ማድረግ የቻለ ተጫዋች ነው። እነዚህ ሁለቱ ክለቦች ዛሬ ምሽት ላይ የሚያደርጉት ጨዋታ ይጠበቃል። ማን የሚያሸንፍ ይመስላችኋል? ፒኤስጂ ወይነስ ኢንተር ሚላን? ግምታችሁን በሀሳብ መስጫ ሳጥን ውስጥ አኑሩልኝ እያልኩ ለዛሬ ያዘጋጀሁላችሁን በዚሁ አጠናቅቃለሁ። ደህና ቆዩ።